አንጀሊካል ቴሌቪዥን ተመልካቾቻችን፣ ይህ የወንጌል አማኞች ድምጽ ነው። የዕለቱ መልእክቶች ይላችሁም ቀርበውን ይቃል ኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን ነው ከመልእክቶቹ ጋር ባችሁቆም። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ከጎ መልቲፕላይ ኢንተርናሽናል ጋር በመተባበር በድሬዳዋ ሐረር እንዲሁም ጅግጅጋ ለሚገኙ መቶ ሀምሳ የቦርድ አባላትና የቤተክርስቲያን መሪዎች ስልጠና ሰጠ። ባልደረባችን ናትናኤል ጌታቸው በኢትዮጵያ ወንጌላማኞች ማኞች አብያተ ክርስቲያናት ካውንስል አስተባባሪነት ጥቅምት 20ና 21 በድሬዳዋ ጥቅምት 24ና 25 በሐረር እንዲሁም ጥቅምት 26ና 27 በጅጅጋ ለ150 ለቦርድ አመራርና ለቤተ ክርስቲያን መሪዎች እንዴት የደቀ መዛሙርት አገልግሎት ማብዛት እንደሚቻል የሚያነሳ የአሰልጣኞች ስልጠና ተሰጥቷል። መሰረቱን አሜሪካ ያደረገው የጎ መልቲፕላይ ኢንተርናሽናል ዓለም አቀፍ ዳይሬክተር የሆኑት ዶክተር ኦልሰን ኮርት ዊሊያም ስልጠናውን ሰጥተዋል። ስልጠናውን የወሰዱ የቦርድ አመራሮችና የቤተ ክርስቲያን መሪዎች ወደ አጥቢያ ቤተ ክርስቲያኖቻቸውና ወደ ቤተ እምነቶቻቸው በመመለስ ይህን ስልጠና እንደሚሰጡ የሚጠበቅ ሲሆን ለዚህም ደግሞ አስፈላጊ የሆኑ የማሰልጠኛ አቅርቦቶች እንደተሰጣቸውም ተገልጿል። ከስልጠናው ባሻገር ከመሪዎች ጋር የምክክርና የውይይት ጊዜ ተካሂዶ የነበረ ሲሆን በወንጌል አማኝነታቸው ብቻ የሚደርስባቸው ችግር እንዳለ ለማየት መቻሉን በስፍራዎቹ በመገኘት ስልጠናዎቹን በማስተባበር ላይ የነበሩ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የውጭ ግንኙነት ዳይሬክተር መጋቢ አሸብር ከተማ ለዝግጅት ክፍላችን ገልጸውልናል። ስልጠናውን ከመስጠት ባለፈም ስላሉበት ሁኔታ መወያየት ችለናል፣ ያሉት የውጭ ግንኙነት ዳይሬክተሩ በጥቅሉ የነበረውን ስልጠና ውጤታማ እንደነበር እና ሰዎች በሰዓታቸው በመገኘት ስልጠናውን በአግባቡ መውሰድ እንደቻሉ ለዝግጅት ክፍላችን ገልጸዋል። በዚህም የክልሎቹን ኃላፊ ለማመስገን እንደሚፈልጉም ተናግረዋል። በዶክተር ቶማስ መለሰ የተጻፈው እና የንባብ እዳሴ የተሰኘው መጽሐፍ በኤገስት አዳራሽ ተመረቀ። የንባብ እዳሴ የተሰኘ መጽሐፍ ዛሬ ጥቅምት 29 ቀን 2018 ዓ.ም በኤገስት አዳራሽ ተመርቋል። መጽሐፉ በ13 ምዕራፎች ተከፍሎ በ112 ገጽ የሚጠናቀቅ ሲሆን በክርስቲያናዊ የንባብ ባህልና በአጠቃላይም ስለ ንባብ ባለን የአጠቃቀም ስርዓት ላይ የሚያተኩር ነው። የመጽሐፉ ደራሲ ዶክተር ቶማስ መለሰ ከኢቫንጀሊካል ቴሌቪዥን ጋር በነበራቸው ቆይታ እንዲህ ሲሉም ተናግረዋል ሜ ዶክተር ቶማስ መለሰ ያው ከዛሬ ጀምሮ መጋቢ ዶክተር ቶማስ መለሰ እባላለሁ። የኢሳያስ ስልሳ ኢንተርናሽናል ሚኒስትሪ እና የሮቦታ ቤተክርስቲያናት ህብረት ምክትል ፕሬዝዳንት ነኝ። ላለፉት አራት ዓመት ተኩል በኢሳያስ ስልሳ ኢንተርናሽናል ሚኒስትሪ ዳይሬክተርነት ሳገለግል ቆይቻለሁ። ኢሳያስ ስልሳ ኢንተርናሽናል ሚኒስትሪ ዱባይና ስዊድንን ጨምሮ በ13 የአፍሪካ ሀገራት ላይ ቢሮ ከፍቶ የሚሰራ የክብር ወንድና የማዕረግን ሴት በቤተ ክርስቲያን ማብዛት በሚል ራዕይ የሚያገለግል ሚኒስትሪ ነው። አይዛያስ ኪስቲ ሚኒስትሪ በተለያዩ ከተሞች የፐርሶናል ትራንስፎርሜሽን ስልጠናዎችን በመስጠት ላይ ያለ ተቋም ነው። የዛ አገልግሎት አካል በመሆኔም በጣም ደስ ይለኛል። ዛሬ ደግሞ የኢሳያስ 60 ኢንተርናሽናል ሚኒስትሪ ዋና ቢሮ ከስዊድን ሀገር ፓስተር አንድሪያስ አንደርሰን መጥቶ ለዚህ መጋባዊ ሹመት ለመብቃት ችያለው። በዛ እጅግ በጣም ደስተኛ ነኝ። ሌላ የአገልግሎት አድማስ እግዚአብሔር እንዳሰፋለኝ አምናለሁ። ከዚህ በመቀጠል ደግሞ ዛሬ ከኦርዲኔሽኑ ባሻገርም የንባብ ህዳሴ የሚል መጽሐፌ የተመረቀበት ቀን ነው። የንባብ ህዳሴ ወይም ሪዲንግ ሬናይሰንስ የሚለው መጽሐፍ ዛሬ ተመርቋል። መጽሐፍ ብዙ ጊዜ ሲጻፍ በጣም ብዙ ፔጆች ወይም ውፍረት ወይም ክብደት ሲኖረው ብዙ ሰዎች ደስ ይላቸዋል። የኔ መጽሐፍ ግን አጠር ያለች ቀጠን ያለች መጽሐፍ ናት፣ ምክንያቱም የመጽሐፉ ቶፒክ ራሱ የንባብ ህዳሴ ስለሆነ ሰዎችን ወደ ማንበብ የሚገፋ ስለሆነ ሳይዟ አንሳ፣ በውስጧ ግን ብዙ ኮንቴንት ያላት ናት። ለንባብ ላለማንበባችን ተጠያቂው ማን ነው ወደ ንባብ እንድናመራ ደግሞ ተጠያቂው ማን ነው የሚለውን በደንብ ይናገራል። በቤተሰብ በልጆች ዘንድ የንባብ ባህል ማዳበር ምን ያክል ጥቅም አለው ይላል። ለንባብ ባህል ደግሞ ተጠያቂው አንደኛ ቤተክርስቲያን፣ ሁለተኛ ቤተሰብ፣ ሶስተኛ የሃይማኖት ተቋማትና ቴዎሎጂ ስኩሎች ናቸው። ሰዎች ወደ ንባብ እንዲደርሱ የንባብ ህዳሴ መጽሐፍን ለመጻፍ ያነሳሳኝ የዛሬ ሰባት ዓመት ቴዎሎጂ በመማርበት ጊዜ የመመረቂያ ጽሁፍ የጻፍኩት የንባብ ባህል በኢትዮጵያ ቤተክርስቲያናት ህብረት የሚል ነበረ። የተለያዩ ቸርቾችን ለመሄድና ለመጎብኘት ሞክሬያለሁ። ቤተክርስቲያን በዚህን ጊዜ ሰዎችን ወደ ንባብ የምትገፋበት ጊዜ ሆኖ አላየሁትም። አብዛኛውን ቸርቾች ስንመለከት አጥሮቻቸው ላይ የተለያዩ ሱቆች አሉ። ከነዛ ሱቆች ውስጥ አንድም የንባብ የመጽሐፍ መደብር ወይም የመዝሙር ካሴት መሸጫ የለም። አትሊስት በቸርቾች አጥር ላይ የመጽሐፍ መደብር ቢኖር ሰዎች እሑድ እሑድ እንኳን ወደ ቸርች ሲመጡ መጽሐፍን ገዝተው አክሰስ እንዲያደርጉ ይረዳል ብዬ አስባለሁ። ስለዚህ ቤተክርስቲያንም ይህንን አስተዋጽኦ ብታደርግ እኛን ወደ ንባብ ባህል ልታመራ እንድናመራ ልትረዳን ትችላለች ብዬ አስባለሁ። አመሰግናለሁ። ቃለ ህይወት ቤተክርስቲያን በደቡብ አፍሪካ ተዘጋጅቷል የተባለው ኮንፈረንስ ላይ አስመልክቶ መግለጫ ሰጠች። የኢትዮጵያ ቃለ ህይወት ቤተክርስቲያን ከዛሬ ጀምሮ በደቡብ አፍሪካ በኢስትላንድ ቃለ ህይወት ቤተክርስቲያን ቀጠሮ የተያዘለትና አገልጋይ እዩ ጩፋ ይገኝበታል የተባለውን ኮንፈረንስ ከእውቅና ውጭ የተደረገና በአንዳንድ የቤተክርስቲያኒቷ አቋም በማያውቁ መሪዎች የተደረገ ነው ስትል ውድቅ አድርጋለች። ቤተክርስቲያኒቷ በመግለጫዋ፣ ቃለ ህይወት ቤተክርስቲያን የማታውቀውና የግለሰቡን አስተምሮም ሆነ የዘይትና ሌሎች ቁሳቁሶች ሽያጭ ልምምድን የማትቀበለው መሆኑ እየታወቀ ወቀ በቃለ ህይወት ቤተክርስቲያን ስም እንደዚህ አይነት ማስታወቂያ መሰራቱን አጥብቀን የምናወግዘው ተግባር ነው ብላለች። በመግለጫው አክለውም አጥቢያዎቹ አገልጋዮችን ሲጋብዙ አገልጋዮቹ ጤናማ መጽሐፍ ቅዱሳዊ አስተምህሮ እንዳላቸው፣ ልምዳቸው መጽሐፍ ቅዱሳዊ እንደሆነና ከኢትዮጵያ ቃለ ህይወት ቤተክርስቲያን የእምነት አቋምና ስርዓት ጋር የማይጋጭ መሆኑን በራሳቸው መንገድና ከበላይ ካሉ መዋቅሮች ከሚመለከታቸው አካላት ማረጋገጥ ይገባቸዋል ብለዋል። ይሁን እንጂ አንዳንድ መሪዎች አልፎ አልፎ ይህንን አሰራር ባለማወቅም ሆነ በተለያየ ምክንያት ሳይከተሉ ለለቤ ቤተ ክርስቲያኒቱ እውቅና አገልጋዮችን ሲጋብዙ ይስተዋላል ያለው መግለጫው ከጥቂት ቀና በፊት በማህበራዊ ሚዲያ ላይ ራሱን ነቢ ብሎ የሚጠራው እዩ ጩፋ የሚባል ግለሰብ በደቡብ አፍሪካ ኢስት ለንደን በተባለ ከተማ በምትገኝ የቃለ ህይወት አጥቢያ ቤተ ክርስቲያን ላይ እንደ አውሮፓውያኑ አቆጣጠር ከኖቬምበር 7 እስከ 9 ቀን 2025 ዓ.ም ድረስ አድራሻውን ገልጾ መንፈሳዊ ጉባኤ እንደሚያደርግ እና መንፈሳዊ ጉባኤ እንደሚያደርግ ማስታወቂያ ሲናገር እና ሰዎችን ሲጋብዝ ተመልክተናል። ስለዚህም ኢስት ለንደን ቃለ ህይወት ቤተ ክርስቲያንም ሆነ በሌሎች የቃ ቃለ ህይወት ቤተክርስቲያን አጥቢያዎች የግለሰብ የሚሰጠውን አገልግሎት የማንቀበለው መሆኑን እናሳውቃለን ስትል ቤተክርስቲያኒቱ ማስታውቃለች። ውድ ተመልካቾቻችን ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ፣ በሐዋሳ ሙሉ ወንጌል አጥቢያ ቤተክርስቲያን በጸሎት አገልግሎት ዘርፍ የተዘጋጀ ስልጠና ቅዳሜ ጥቅምት ሁለት ቀን 2018 ዓ ም ለጸሎት አገልጋዮች ተሰጠ። ባልደረባችን በተለይም ደረጃ የተጨማሪ አላት በአዋሳ ሙሉ ወንጌል አማኞች አጥቢያ ቤተ ክርስቲያን በጸሎት አገልግሎት ዘርፍ የተዘጋጀው ስልጠና ቅዳሜ ጥቅምት 22 ቀን 2018 ዓ ም ለጸሎት አገልጋዮች ተሰጠ። ለጸሎት አገልጋዮች የተዘጋጀውን ስልጠና የቤተ ክርስቲያኒቱ መጋቢ ተስፋ ጋቢሶ ጸሎትና ጥቅሞቹ በሚድረስ የሰጡ ሲሆን በስልጠናው የአጥቢያ ቤተ ክርስቲያናት 132 የጸሎት አገልጋዮች ተሳታፊ ሆኗል። በስልጠናውም የጸሎት ህይወት እስትንፋስ መሆኑን፣ ጸሎት ከእግዚአብሔር ጋር የምንነጋገርበት መሳሪያ መሆኑን፣ ጸሎት የእምነት መግለጫና ማስረጃ መሆኑን፣ ጸሎት ከእግዚአብሔር ጋር መሰረት መሆኑን መጋቢው በስፋት አንስቷል። በተመሳሳይ ሁኔታ የጸሎት ይዘት፣ የጸሎት ጥቅሞች፣ የጸሎት ፈተናዎችና ማለፊያዎች በስልጠናዎቹ በስፋት የዳሰሷቸው ርዕሶች ሲሆኑ የጸሎት አገልጋዮች ከበፊቱ በበለጠ ጸሎታቸውን አጠናክሮ መቀጠል እንዳለባቸው የቤተ ክርስቲያኒቱ መጋቢ መክረዋል። መረጃው የአዋሳ ምሎ ለአማኞች አጥቢያ ቤተ ክርስቲያን የሚዲያ አገልግሎት ነው። ውድ ተመልካቾቻችን ለዛሬ ያዝናቸው መረጃዎች ይህን የሚመስሉ ነበረ። ከመረጃው ጋር አብሬ ቆይታ ሳሪግ የነበርኩት እኔ ቃል ኪዳ እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ